የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንዳሻው ጣሰው ሀያኛውን የብሔር ብሔረሰቦችና ሕዝቦች ቀን በዓልን በማስመልከት በውልቂጤ ከተማ የተዘጋጀውን ሀገር አቀፍ ባዛርና ኤግዚቢሽን መርቀው ከፍቷል። በተዘጋጀው ባዛርና ኤግዚቢሽን የግብርና፣ የኢንዱስትሪ፣ የእደ ጥበብና ሌሎች አዳዲስ የፈጠራ ስራዎችም ለእይታ በቅተዋል። በርዕሰ መስተዳድሩ ተመርቆ ከፍት የሆነውን ባዛርና ኤግዚቢሽን የክልሉ ርዕሰ መስተዳድርን ጨምሮም ሌሎች የክልሉ ከፍተኛ የስራ ኃላፊዎች ተዘዋሮ ተመልክቷል። በመርሃ ግብሩ መልእክት ያስተላልፉት የክልሉ ርዕሰ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ሀያኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል የተለያየ መልክ ይዞ በክልሉ እየተከበረ ስለመሆኑ ገልጸዋል። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል በሁለት መልክ እየተከበረ ይገኛል። በአንድ በኩል ማዕከሉም በክልል ደረጃ ከታችኛ ወርከን ጀምሮ እስከ ክልል ማዕከል ድረስ በተዋረድ በድምቀት ስናከብር ቆይተናል። በዛሬው ዕለት ደግሞ በዛሬ ዕለት ደግሞ ክልላዊ የማጠቃለያ ክብረ በዓል በሳጃ ከተማ አከናውነናል። በሌላ በኩል የኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት በማዕከላዊ ኢትዮጵያ ክልል አስተናጋጅነት የሚከበረው የዘንድሮ ሀገር አቀፍ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል አካል የሆነው የባህል ኤግዚቢሽን፣ ባዛር፣ ንግድ ትርኢት እዚህ ወልቂጤ ከተማ ላይ ዛሬ ከፍተናል። የባህል ኤግዚቢሽኑ የክልሉን ህዝብ፣ ባህል፣ ቅርስ፣ ኪነ ጥበብ፣ እደ ጥበብ፣ ባህላዊ ምግቦችና ሌሎችን የክልል ብሔረሰቦች መገለጫን የሚያካትት ነው። ኤግዚቢሽኑም የክልሉን ባህልና ሴታ አጉልቶ ያሳያል ያሉት ኤግዚቢሽኑ ከክልሉ ተፈጥሮዊና ሰው ሰራሽ የቱሪዝም መስህቦች መዳረሻዎች መካከል ጥቂቶችን ያስቃኛል፣ ታሪካዊና ሃይማኖታዊ ቅርሶችንም አካቷል። የባህል የታሪክ ኪነጥበብና እደ ጥበብ ኤግዚቢሽን የሕዝቦችን እሴቶች ለማስተዋወቅና ልምድ ለመለዋወጥ አይነተኛ መድረክ ከመሆኑን ባሻገር በጋራ እሴቶች ላይ የተመሰረተ ዴሞክራሲያዊ መግባባትን ለመገንባትና ህብረብሔራዊ አንድነትን ለማጠናከር የሚያግዝ ነው። የማዕከላዊ ኢትዮጵያ ክልል ከሀገራችን ኢትዮጵያ ርዕሰ መዲና አዲስ አበባ በቅርብ ርቀት የሚገኝ ብቻ ሳይሆን ልዩ ልዩ የመልማት እምቅ አቅሞች ያሉት ክልል ስለመሆኑ አመላካሽ ጥቂት የመልማት አቅም አብነት በኤግዚቢሽኑ ባዛር ላይ ቀርቧል። የግብርና ልማት፣ የኢንተርፕራይዞች ልማትና የህብረት ስራ ማህበራት እንቅስቃሴ የሚዳሰስ ምርቶች ተካተዋል። ኤግዚቢሽኑም የተለያዩ ምርቶችን በአንድ የያዘ መሆኑን የገለጹት ርዕሰ መስተዳድሩ የኑሮ ውድነትንም ይቀርፋል ብለዋል። የባዛርና ንግድ ትርኢቱ ልዩ ልዩ ምርቶችን ያካተተ ሲሆን የዋጋ ንረትና የኑሮ ውድነትን ለማቃለል የራሱ አስተዋጽኦ እንደሚያበረክትም ይጠበቃል የቴክኒክና ሙያ ተቋማትም የቴክኖሎጂ ውጤቶችን አቅርበዋል እነዚህ ችግር ፈጂ የቴክኖሎጂ ምርታማነትን ለማሻሻል አገልግሎት አሰጣጥን ለማሳለጥ በአጠቃላይ ዲጂታል ኢትዮጵያን ለመፍጠር በሚደረገው ጥረት አጋዥ ሚና የሚጫወቱ ናቸው። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ግሩማም ኤግዚቢሽኑ ስኬታማ ሆኖ እንዲጠናቀቅ የዞኑ አስተዳደር የድርሻውን ይወጣልም ያሉት ሀያኛው የብሔረሰቦችና ብሔሮች ቀንን ምክንያት በማድረግ ከሁለት መቶ በላይ ነጋዴዎችና አምራቾችን የሚያሳትፈው የንግድ ኤግዚቢሽንና ባዛር በከተማችን መዘጋጀቱ የከተማችን ብቻ ሳይሆን የክልላችን ሆነ የሀገራችንን የንግድ እንቅስቃሴ ከማሳለጥ ማሻገብ የኢትዮጵያውያን ባህልና ሴት በማስተዋወቅ ህዝባችን መጠራረብ በማሳደግ ረገድ ትልቅ ሚናም ይኖረዋል። ኤግዚቢሽንና ባዛሩ በሰላማዊ መንገድ እስኪጠናቀቅ ድረስ የዞኑ አስተዳደር አስፈላጊው ገዛ ሁሉ እንደሚያደርግ እየገለጽ በድጋሚ ሁላችሁም የጉራጌ ዞን የኢኮኖሚና የፖለቲካ ማዕከል የአብሮነትና የወንድማማችነት ማሳያ ወደሆነው ወልቂጤ ከተማ እንኳን በሰላም መጣችሁ።